እስኪ እንግዲህ ቀስ እያልክ ታየዋለህ እስር ቤት እንደነበርኩ ታውቃለህ ምንም ችግር የለውም ዋናው ገንዘብ ይውጣ እንጂ የማንም ቢሆን ጉዳይ ምን የምርህን ነው አድራሻው ላክል ኧረ ችግር የለውም ሰላም ሰላም፣ እንድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ልኝ እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ሰላምታዬ ይብዛላችሁ፣ ይድረሳችሁ። ላይክ በማድረግ ቪዲዮን ጀምሩ፣ አብራችሁኝ ቆዩ ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ሁሌም አብራችሁ ስለሆናችሁ፣ ስለምታበረታቱ ምስጋናዬ በጣም ከፍ ያለ ነው። ሌሎች ደግሞ አንዳንድ አንድ እህት ወንድሞቼ የምትሳደቡ አላችሁ ማለት ነው። ይሄ ቻናል ዋናው የእንትን የምሳሌ ድራማ ቻናል አይደለም። አዎ አውቃለሁ። ግን ደግሞ እኛን ለማበረታታት ብላችሁ ማድረግ ያለባችሁ ማበረታታት ብትችሉ ምን ችግር አለው? ከመሳደብ ደግሞ በነገራችን ላይ ገና ሳትከፍቱት ከፍቶት ይለያል። የነሱ በትንሹ የሚለቀቀው ከ35 ደቂቃ እና ከዛ በላይ ነው። የእኛ ደግሞ ቢበዛ 10 ደቂቃ 8 ደቂቃ ነው። ስለዚህ ያንን አይታችሁ ማለፍ ይቻላል። ሲቀጥል ደግሞ በቃ ሁሉም ነገር ይለያል። የነሱ ሰብስክራይበራቸው ከመቶ ሀምሳ ሺህ በላይ ሰብስክራይበር ያለው ቻናል ነው። የእኛ ደግሞ እንደምታዩት አስር ሺ እንኳ ያልገባ ትንሽ ቻናል ነው። ስለዚህ እኛ የተወሰነ ለማደግ ነው የራሳችንን ስራ ለመጀመር በተወሰነ መልኩ ትንሽ ቻናላችንን ለማሳደግ ነው ተፍ ተፍ እያልን ያለ ነው ማለት ነው። ስለዚህ ለምትሳደቡት ነው ለምታበረታቱኝ ለመሆነት ምስጋና በጣም ከፍ ያለ ነው። እግዚአብሔር ያክብርልኝ ላለ ማለት ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጣናል። ላይክ ማድረጋችሁን አትርሱ፣ እስከመጨረሻው ማየት ሀሳብ አስተያየታችሁን አስቀምጡልኝ ሁሌም አብራችሁ ስለሆነ አመሰግናለሁ ወይ ማለት ነው። እንግዲህ በዛሬው ቪዲዮ እንግዲህ አቶ ዝና ያ በበደበሳልኝ እንግዲህ ሞገስን ሊፋታው አልቻለም። በቃ እንዳውም እየባሰበት ዙሩን እያከረረ የበቀሉን መንገድ እያከረረ ነው ማለት ነው። እንግዲህ መጀመሪያ ላይ ሞገስን መበቀል ነበር የሚፈልገው ሞገስን መግደል፣ ከዛም ሉላን ደግሞ እቤቱ አምጥቶ የራሱን ማድረግ ነበረ። ግን አሁን ላይ ሉላም እንግዲህ ከሞገስ ጋር ሁና እየተደበቀችው ስለሆነ ማለት በዛም ማለ በዚህም ማለ ሲፈልጋቸው በቃ በጣም ነገርዮሹ የማግኘት ቻንሱ እየጠበበ እንደሆነ ሲያውቀው አሁን የራሱ ምን አለ ደግሞ አሁን ላይ በቃ ጊዜ ሰጠሁት ራሴ ነኝ። ስለዚህ አሁን አግኝቼ ሁለቱንም ነው መግደል ያለብኝ አለ ማለት ነው። ምክንያቱም ሉላን ብትመጣ ትጠቅመኝም ምክንያቱም በባለፈውም ስትሄድ አናቴን ብላኝ አደለ ሄደችው። ስለዚህ እሱን ነው የምትወደው፣ ቤትም ተቀምጣ እሱን ነው የምታስበው። ስለዚህ ሳገኛቸው ሁለቱንም አንድ ላይ መግደል ነው ያለኝ አማራጭ። እንግዲህ ሁለቱንም ለመግደል ወስነች ተነሽ እያለ እንግዲህ ወይዘሮ ማህሌትንም እያነሳሳ ይገኛል ማለት ነው። እንግዲህ ወይዘሮ ማህሌት ውጥር ውጥር እያለች ነው፣ ስር ስሩ ውጥር ውጥር ንጥር ንጥር ትላለች። ወይ ራሷን ህይወታት ኖር ወይ ሰዋታት ኖር። እቺ ደግሞ ዝና ስሽተውት ሚስቱን ተቀምጦ ነው ስለሚወዳት ነው። እውነት ለመናገር ዝና አያያዝ አያውቅም እንጂ በጣም ነው የሚወዳት። ሉላን ይወዳታል ግን እሱ ወዷት ፍቅሩን ሰውን በፍቅር ማኖር ሲችል አኗኗር አያያዝ አይችልም። እሱ የሚያደርገው ምንድን ነው? እንደ ባሪያ ቤት ውስጥ ዘግቶ በቃ ባሪያ ነው ያደረጋት። እንዴት ብዬ ልንገራችሁ፣ ሰራተኛማ አረ ክብር አለው። ሰራተኛማ ሰርቶ ገብቶ በልቶ ጠጥቶ የሆነ የራሱ ሆነ እንትን አለው። እሷ ግን መቼም በቃ ህሊኗ የህሌን እስረኛ ነው ያደረጋት። እና እንግዲህ ይህን ያክል ጊዜ ከቤት እንዳትወጣ እሱ የሆነ ቤት ውስጥ ሀብት ስላለው ንብረት ስላለው የሆነ ጥሩ ቤት ስላለው ብቻ ፍቅር አሰጣጥ እሱ መስሎታል። አያቅ ማለት ነው። ምክንያቱም አንዳንድ ሰዎች በገንዘባቸው እንጂ በጭንቅላታቸው የማያስቡ ሰዎች አሉ። መካከል እንግዲህ አቶ ዝና ደበሳ በበ ሶሪ ያበበ ደንበሳ ልጅ እንግዲህ አንዱ ነው ማለት ነው። በዛም እንግዲህ ይሄው እስከ ጥግ ድረስ እንግዲህ ሉላም አንዴ ሁለት የሞከረች ተወይ ብትለው ሊተዋት አልቻለም። እስኪ እንግዲህ የመጨረሻ ያለችውን ውሳኔ እንግዲህ አናቱን ፈንክተው ተነስታ ጥላ ወታለች። በዛም እንግዲህ ከሞገስ ከሆነ በተለያየ አካባቢ ውስጥ እንኳ በገንዘቡ እየገዛ ያሉበትን አድራሻ እንዲታወቅ እንግዲህ አይታችኋል። ዛሬ ቪዲዮ ብሩኬ እንግዲህ ብሩክ ጠፍቷል። ብሩኬ የጠፋበት እንግዲህ እኔ ሳስብ እውነት ያ ዝና ባለፈው ያወራው ነገር እውነት ነው መሰለኝ ማለት ነው የሆነ ያ ያ የሆነ ሀሸሹን ነው። ሶሪ ምንድን ነበረ ስሙ? እሱን ነገር ወደ ውጭ ሀገር ይዞ ሊሄድ የተባባላቸው ሰዎች እነሱ ነተም አስይዘውታል ሊሆን ብዬ ገመትኩኝ ማለት ነው። ወይም በዛ ክሰት መስርቶበት ይሆን ይችላል። አጋጣሚ እንግዲህ ወይ እነሱ አግተውታል፣ ወይ ደግሞ ታስሯል። ስለዚህ ከሶስት ቀናት በላይ እንግዲህ ጠፍቷል ማለት ነው ብሩክ። ስለዚህ በሱም ምክንያት እንግዲህ ወንድምየው ከእስር ከቆይታው በኋላ ተመልሶ ዛሬ መጥቶ ነበረ። ቤትም ሲመጣ ወንድሙን አላገኘም። ደውሉን በፊት ነግረውታል። ነቅድስቴ እሷ እንግዲህ ከሞገስ ጋር ማውራት ስለነበረባቸው ተ ቢዋሉ ሄደው እንግዲህ ብር ይሄኛው ከእስር ቤት ስለሆነ የወጣው ኤቲኤም ስለሌለው ብር ወደ አንተ ላስተላልፍና ከኤቲኤም አውጥተህ ብሩን ለእኔ ስጠኝ፣ ሲለው እንግዲህ እሺ፣ የኔ አይደለም ግን የባልተቤቴ የሉላ ነው ብሎታል ማለት ነው በሉላ እንግዲህ ስም አውጥቶ ለራሱ አይደለም ግን አውጥቶ ብሩን ለ ለብሩክ ወንድም ሲሰጥ ሞገስ እንግዲህ የሚቆጣጠሩት ሰዎች እንግዲህ እነዚህ ሆዳደር የሆኑ አንዳንድ ፖሊሶች የህግ አካላት እንግዲህ እነሱ ወዲያው ደውሎ በአምስት ደቂቃ ውስጥ ከአምስት ደቂቃ በፊት ከሉላ አካውንት ይህን ያክል ብር ወጥቷልና የወጣበት አካባቢ ሰፈር፣ ደግሞ ኤቲኤም የተጠቀመበትን ቦታ ሎኬሽን ሳይቀር ልከውለት እንግዲህ ሉላ ሂዷል እዛ ማለት ነው። ሲሄድም እንግዲህ እንዳያችሁት ሉላ አገኝቷቸዋል። ሁለቱንም ሞገስንና የብሩክን ወንድም ማለት ነው። እዛ ሲሄዱ እንግዲህ በጣም ነው እነሱም የደነገጡት። በተለይ ሞገስ ሉላ ጋር እንደው ምንውጣ እያላት ነበረ ማለት ነው ሉላ ረኔ ይቅርብኝ፣ እሱ ሰውዬው በጣም ከባድ ሰው ነው። ወደ ክፍለ ሀገር እንሄድ እያለችው፣ ክፍለ ሀገር እንሄዳለን ግን ብሩክ ጠፍቶ አሁን በዚህ ሁኔታ ውስጥ እያለ መሄድ እንዴት እችላለሁ ብሎ እንግዲህ ይቅርታ እንኳን ሳልጠይቀው፣ ይቅርታ እንኳን ሳላደርግለት እያለ ነበረ እንግዲህ ብሩክ ደውሎ የዛን ሰዓት በቃ አሁን እንደገና የቅርታውን ለመቀበል ተዘጋጅቶ ባለበት ሰዓት ላይ እንግዲህ ብሩኬም ጠፍቷል ማለት ነው። እንግዲህ ብሩኬ ታስሮ ነው የሚል ግምት አለን። እርግጠኛ ነኝ። ግን ብሩኬ እዚህ ውስጥ ከሌለ የምር በጣም ነው የሚያስጠላው ድራማው ለራሱ ማለት ነው። በዛም እንግዲህ አግኝቷቸዋል። እንግዲህ ሞገስ በጣም ነው የደነገጠው። በቃ ከምላችሁ በላይ ዝና ማለት ግን ማን ነው እሱ እያለ እንግዲህ እየጠየቀው ነበረ ይሄ መድብል የሚባለው ብሩክ ወንድም እንግዲህ ሞገስን። ስለዚህ እና እየጠየቀው እያለ እዙና እንግዲህ ፊትለፊታቸው መጣ ማለት ነው። ሲመጣም እንዴ ምንድን ነው ይሄ ሰው እየተከታተለን ነበር ማለት ነው። እንዲህ እንግዲህ ተንቀጠቀጠ ሞገስ። ያው እንደምታውቁት ሞገስ እንደዛ አይነ ነገር አያቅም። በጣም ነው የሚፈራው ከዛ ምንድን ነው ሆኖ ነው ይሄን ያክል የምትፈራው? ምንድን ነው አንተ? ይገድለኛል ለአንተ አታውቀውም፣ አለ ማለት ነው። እንዴት ነው አንተ የምትሞተው? ትል ነህ እንዴ? ዝም ብለህ የምትሞተው? የሰው ልጅ እኮ ነህ፣ እያለው ነበረ። በእርግጠኝነት እንግዲህ ዝና እጁን ዘርሮ መጥቷል። በእርግጠኝነት ይሄኛው ልጅ ይመተዋል ብዬ ተስፋ አድርጋለሁኝ። ይሄ መድብን የሚባለው የብሩክ ወንድም ማለት ነው። ሞገስ እንኳን በጣም ሞገስ እንኳን አይታችሁ ከሆነ እጁ ከመሬት አነሳሱ ለራሱ በቃ እንቅጥቅጥ ነው ያለው እንኳን የዝናን ክንድ የሚቋቋምበት በቃ ውስጡ ሰው ልጅ እኮ ጀግንነታችን ከውስጥ ሞራ ናችሁ ከሞራን ታልተነሳችሁ ምንም ዋጋ የለውም በፍርሃት የተወረወረ ዱላ መልሶ ወደ እናንተ ራሱ ሊመለስ ይችላል እንግዲህ ይህ ሞገስ በዛ መልኩ እየተንቀጠቀጠ ይገኛል ግን ይሄኛው መድብል እርግጠኛ ነኝ ይዘርረዋል ብለን ዝናን ተስፋ እናደርጋለን። እንግዲህ በቀጣይ ቪዲዮ እስከምንገናኝ ላይክ እያደረጋችሁ ቤተሰቦች እስከመጨረሻ በማየት ሀሳብ አስተታችሁን ስጡኝ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። ምስጋና በጣም ከፍ ያለ ነው ማለት ነው ውዶችዬ። ከበሩልኝ። መልካም ጊዜ በያላችሁበት ተመኘው። ባይ ባይ።